አሰላሙ አለይኩም ወራሕማቱላሂ ወበረካቱ የጃና ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላም ናችሁ? ብዙ ዝትረረፊ ይበለሊ። ሰላም ሰላም፣ ክርስቲያኖች እንዴት ናችሁ? ባላችሁበት ሱብሃን አላህ ይጠብቅልን። አገራችን ሰላም፣ ደስታ፣ ፍቅር፣ አንድናች ያጠልል ያሰብናቸው ናቸው ሁለት ጀግናዎች አሉ ማለት ነው። እንግዲህ ማነው የመጣሁት ማለት ነው። ሉሉ እና የነሳ አይን ማለት ነው። ነሳ አይን ማለት ነው። ያው አይታችሁ የነሳ ቤተሰብ ማለት ነው። ሉሉ እና ዘላለም ማለት ነው።

ማለት ነው። በነገራችን ላይ በጣም በጣም ሰው ተራርጠዋል ሉሉ እና እንግዲህ ዘለሌ በጣም ገቢ ያመጡ ይባላል። የትም የትም በጉድጓድም ቆፍሮ ከሆነ የትም የትም የትም ሄዶ በእጃቸውን አስገብቶታል በእጃቸው አስገብቷል። ግን ነገሩ ግን ያሁ ትናንት ወደ የተለቀቀ ቪዲዮን አይታችኋል። ሽጉጥ መዝዞ እንዳትጠጉኝ እያለ ነበረ። አሁን ሽጉጥ መዝዞ እንዳትጠጉኝ እንዳትጠጉኝ እንዳትጠጉኝ እያለ ነበረ። እነሱ እያለመኑት ነበረ። ያ ጀግኖቻቸው በእጃቸው እስከ ሲያስገቡ ድረስ በእጃቸው እስከ ሲይዙ ድረስ እያለመኑት ነበረ። ያው የተፈጠረው ነገር እንግዲህ ሱብሃነላህ አላህ ነው የሚያውቀው። ግን ጀግኖቻችን በነስራ መስራ በጽሁፍ ደህና ነን፣ ቤተሰቦቻችን እንዳታስቡ፣ ደህና ነን ስላልተመቻችን ልነገ ነገሮችን አመቻችተን እንመጣለን ቤተሰቦቻችን ብለዋል። ደህና ነን ሰላም ነን ብለዋል። እንግዲህ አልሐምዱሊላ ማለት ነው። በጣም ሁላችንም አሳስቦን ነበረ እንደምታዩት ማለት ነው። በነገራችን ላይ በጣም መጥፎ ሰው ስለሆነ ሰው አጥፉተው እራሱ ለመጥፋት ነው የሚፈልገው ማለት ነው። ስለዚህ ያ ሁሉም ነገር ጥንቃቄ ያስፈልጋል ማለት ነው። ነገሮች እስከ ሲመቻች ድረስ እስከ ሲስተካከል ድረስ በጥንቃቄ እንግዲህ ይቻላል ማለት ነው። እንግዲህ አሁን መስሎ የሚባለው ሰውዬው አይታችኋል። ያደረገው ሁሉ በጣም ብዙ ብዙ ብዙ ብዙ ነገር ነው የሰራው። ብዙ ወንጀል ነው ያደረገው። ወንጀለኛ ነው እንጂ እሱ ጤነኛ ነው ብለው የሚወራ ነገር አይደለም። በጣም ጤነኛ አይደል ብሎ የሚወራ ነገር አይደለም። ትንኮለኛ ሰውዬው ነው እንደምታውቁት ማለት ነው። የብዙዎቹ እንግዲህ አይታችኋል ማለት ነው። ከዘር እስከ ማዘር ድረስ ነው እሱ ተንኮል እያሰበው እና ተንኮል የሰራው ማለት ነው። ያ ሁሉ በማድረግ ሁሉም ሰው ችሎት ነበረ ነበር የሚኖረው ሁሉም ሰው እንዳያችሁት ማለት ነው። እንግዲህ ያልፈለጉት ቦታ ያልሄዱበት ቦታ፣ እነዚህ ሁለት ልጆች ያንጠራራጩበት ቦታ የለም። በዚህ አይነት ከነሱ ጋር የሚሰሩት ጋዜጠኞች ምናምኖች ሁሉም አይታችኋል። ጋዜጠኞች እንግዲህ ሌላዎችን ወይ ፎቶ የሚይዙትን ካሜራ ሚይዙትን የሚቀርጹትን ሁሉም እነሱም ሁሉም በጣም እናመሰግናለን። እነሱም ያው ከነነ ስራ ግማሾቹ ቢክዱትም ዘላለም ቤተሰብ ብዙዎቹ ብዙዎች ተከድተዋል፣ ካዷቸው የራሳቸው እያረጓቸው የራሳቸው ሚስጥር የነገሯቸው ያለው ነገር ቢሮቸውን ላይ ውስጠው እየነገሯቸው እንግዲህ አይታችኋል። ብዙ ነገር የእነሱ ነገር ታሪክ ሲነሳ ማሻላ እኔ እንጃ የሚበቃም አንድ እንትን የሚበቃም አይመስለኝም። በነገራችን ላይ ማለት ነው። አክስትም እንደዚህ እንደከዳቸው የአጎቶንም ልጅ እንደዚህ ብዙ ነገር ጓደኞቹ አብሮ የበሉት አብሮ የጠጡት አብሮ ቁጭ ብሎ አብሮ የተኙት ብዙ ነገር የሰሩት ሰው ሁሉም እንደ ከዳ ሁሉም አይታቸው ደርሶበት ነበረ፣ በዚህ በፊት ማለት ነው። እንደ ሉሉም መርዝ በጥብጦ እንዲ ያጠጣው በብርቃት አይታቸዋል፣ መርዙን ማለት ነው። እንግዲህ የሰው ልጅ አላህ ተላቀደበት ሰው ስላለ አይደለም የሚሞተው ማለት ነው። ሁሉም ነገር አላህ ነው፣ በአላህ እጅ ነው ማለት ነው። አላህ ካቀደድብን የደቂቃን ሰዓት አያቆየንም ማለት ነው። እና እነዚህ ልጆች በጣም እንንጃ እኔ ወላሂ ምን አይነት ጀግና እንደሆነው እንዴት አይነት ጉልበት እንዳላቸው እውነት፣ እናንተ የወለደች እናት በጣም ጀግና ናት። አላህ ያቆይላችሁ ለዘላለም ለዘላለም እውነት ያቆይላችሁ ማለት ነው። ምክንያቱም እንደዚህ ጀግና ወንዶች መፈጠሩ የአገርም የህዝብም የሁሉም ነገር ይጠቅማል ማለት ነው። ምሽ ዝም ብሎ መንፈስፈስ ምንም አያደርግም ማለት ነው እና ትናንትና ተትናንት ወደ አይታችኋል፣ እንግዲህ የተለቀቀው ቪዲዮን እንግዲህ መስፍን፣ እስቲ እኔ አሁን በጉጉት ምጠብቀው ማለት ነው። እንደ መስፍን የሚባል ይሄን አክል እያደረገ ሰውየ አይኑ ብቻ በደንብ በርጌ እንዶ ሲያወራ፣ ወላይ ሲያወራ፣ ያ ውሸታምና ወረኛ ኮ ማውራት ይችልበታል፣ ማውራት ይችልበታል። ምንም የሚያግደው ነገር የለም እና እንደውን ይሄ ሰውዬ ማለት ነው ወላሂ እንደውም አይቼው እንደው አይቼው እንደው ምን አይነት አይምሮ እንዳለው ምን አይነት መልክ እንዳለው ምን አይነት አንዳንድ አንደበት እንዳለው ለማየት ጓጉቻለሁ ማለት ነው። እንደው ተ አንዳንድ አንደበቱ እንደው የሚናገረው ቃላት እኔ የሚያወራው ወሬ እንደው እንደው እንጃ እኔ ወላሂ በጭንቀት ላይ ነው ያለሁት። እስከ ስሰሞኑ እነሱም ደግሞ በሰላም እንደው በሰላም መጥቶልን ብቻ እነሱም ድምፅ ቶ ቪዲዮን ቢሰሩ እንሰራለን ብለዋል። ቪዲዮ እንሰራለን ደህና ሰላም ነገሮች እያመቻችን ነው፣ አመቻችተን እንመጣለን በደህና ሁኔታ ብሏል። ብዙዎቻችን ግን ተጨናንቀናል። እናም ተጨናነቅን መሰላቸው ሽጉጥ መዝዞ ነበረ። ሽጉጥ መዝዞ ሲያወጣ የለመኑት ነበር። እንዳትጠጉኝ ያለ ነበረ። በሱ ነገር የመጣ አንድ ነገር እንዳይፈጠር ብለን በጣም ሁላችንን ፈርተን ነበር። ድምጽ መስጠታቸው በጣም አሪፍ ነው፣ ደስ የሚል ነገር ነው። ድምጽ መስጠት ማለት ነው እንደዚህ ራሱ በቪዲዮ ላይ በመምጣታቸው በቪዲዮ ይቅርታ፣ በጽሑፍ ራሳቸው አለን ብሎ ማስታወቃቸው ራሱ ትልቅ ነገር ነው። እኔ ወላሂ እንግዲህ ይሄ ሰውየው ማለት ነው ሁሉም ሰው ነበረ በጉጉት የሚጠብቀው ይነበረ ሁሉም ሰው ምክንያቱ ብዙ ነገር ነው የሰራው ብዙ ነገር ነው የፈጸመው የዚህ ሰውየው ታሪክ ያልገባበት ያልሄደበት አለ ብዬ አላስብም። በነገራችን ላይ እንጃ ዘላለም ወንድማችን እንደገና ሂሉሉ ማለት ነው። እናንተ በስሚል ሰው ይሰለቸዋል። ሰው ይሰለቸውና በቃኝ ብሎ ምንትን ሚተወው አለ። እነሱ ግን ጠዋትና ሌሊት ብርድ ነው ሳይሉ፣ ሙቀት ነው ሳይሉ፣ እውነት ዝናብ ነው ሳይሉ፣ በዚህ ተራራ ነው ሳይሉ በዳገት የወጡ ምን ያሉ የዚህ አብቁቶ ወንጀለኛ ወንጀለኛ የተባለ ይሄ ግለሰብ ማለት ነው፣ ይሄ ባለጌ ሰውዬው ማለት ነው። የሰው ደም የሚጠጣ የሰው ህይወት የሚያበላሽ ሰውዬው ማለት ነው። በእጃቸው አስከብቷል ማለት ነው። ዞሮም ዞሮም ዞሮም ለፍቶም ለፍቶም የልፋታቸው ጥቅም አገኙ ማለት ነው። በዚህ በኋላ ምንም ሁሉም ታይተዋል ማለት ነው። ታይታችኋል ማለት ነው። እኔ ወላሂ ከሁሉም ይሄ ሁሉም የናቲ እንባና የማህሊት እንባ ይመስለኛል። አንድ ደግሞ ማህሊት ጓደኛ ይሄ ሁሉም እያመጣችው ሳል ላይ ይስጥሽ የማህሊት ጓደኛ ናት ማለት ነው። ቃልዬ ማለት ነው። ቃልዬ አሁን በይዘው ያረሰዋትን ቃይለዊ ማለት ነው። እሷ ናት ለዚህ ሁሉም ያደረሰ እዚህ ሁሉም ሷባት ተናገር። ይሄ ሁሉም ሷባት ተጠቁም። እንኳን መስፍን ሌላዎቹም ይሄ ወረኞቹም አይገኙም ነበረ፣ ግን አልሐምዱሊላ እሷን አጣቁማ ማለት ነው የተገኘችም የተገኘው ማለት ነው። እና ቃልዬ በዚህ አይነት በጣም ነው እናመሰግናለን። ጥሩ ጥሩ ጓደኛ አንዳንዴ እንደዚህ ይጠቅማል። ወይ ግን የሉሉና የዘላለም ጓደኞች ግን ከዱት ከዷቸው ማለት ነው። ሄዶ ወሬ እያስተላለፉ ያለውን ምስጢር እየተናገሩ ምን ያሉ መስፍን እኮ በፊትም በእጃቸው ተለው ይገባ ነበረ ግን እነሱ እንትን ያሉ ሄዶ ወሬ እያስተላለፉ ከእነሱ ጋር ጥሩ ነገር ያወሩ እዛ ሄዶ ደግሞ ሌላ ነገር እየሰሩ መስፍን እስካሁን መያዝ አልተቻለም ነበረ ግን አላህ ብቻ መጥፎ አትስሩ፣ ተንኮል አታስቡ ማለት ነው። አንዳንዴ የሰው ልጅ ስትወጡ ስትወጣ እናት ክርስቲያኖች ጸልያችሁ፣ ሙስሊሞች ሰግዳችሁ፣ ወላሂ ሁሉም ነገር ማያሳካ ነገር የለም ማለት ነው። ተልባችሁ የአላህ ከለመናችሁት ማያደርስና ማይሳካ ነገር የለም ማለት ነው። እና ቤተሰብ ወላሂ እኔ በጣም ነበረ በጉጉት ማለት እንደዚህ ጠፍተው ማለት ነው። እንግዲህ እነዘላለም ዘላለም የጠፉት መስፍን ሊያመጡ ሄዶ ይሆናል በጉጉት እንጠብቃለን ብዬ እንደዚህ ሼር አድርጌ ነበረ። እና ያንን ነገር ደግሞ ተሳክቶልናል ማለት ነው። አልሐምዱሊላህ አሁንም በድጋሚ ማለት ነው። የነዝር ቤተሰቦች እውነት እንኳን ደስ አላችሁ። ከሁሉም እነዚህ ከእናንተም ጋር ሁነው የሚጨናነቁ የነበሩት ቤተሰቦች ሁሉም ይህን አክል ቁጭ ብሎ እንኳን ደስ አላችሁ። እኛ ደስ ብሎናል። እንኳን ደስ አላችሁ። አልሀምድሊላህ አሁንም በዚህ ሰው ህዝብ ተቀምጦ እንድናሳፍረው ማለት ነው እንዲያከብር ኃላፊው ቁጭ ብሎ እ እንግዲህ ቃል እንዲሰጥና በደንብ ምን አይነት ምን አይነት ነው ብለው ለማየት ነው የሚፈልጉት